እየደረሰልን ነው፣ እየተጠቀምን ነው። ግን ምንድን ነው እሱ እዚህ ጋ አሁን ሄኖክም ስላለ እኔ የምጠቀማቸው ነገሮች አሉ። ምንድን ነው ብትሉኝ፣ ኢቲኤች ዴሊቨሪ አመት በዓል ኦርደር ሲደራረብበት ምናልባት ከሁለት ቀን ከሶስት ቀን በፊት ኦርደር ላይቀበል ይችላል። ከኦርደር መብዛትና ያንን ለአመት በዓል ከማድረስ የተነሳ ለምሳሌ ለአዲስ አመት፣ አዲስ አመት መች ነው የዋለው? ኦልሬዲ ሀሙስ ነው መሰለኝ የዋለው። ቅዳሜ ነው፣ ሁለት ቀን ሶስት ቀን በፊት ያቆማሉ ኦርደር መቀበል። ለምን ከአቅማቸው በላይ ስለሆነ ኦርደር ስለሚበዛ ማድረስ ስለማይችሉ ሰዎች ያንን ኦርደር ማድረስ ስላለባቸው እኛ እኛ ለምሳሌ የሸጥነውን ኦርደር ማድረስ ስለሚፈልጉ ያቋርጣሉ። በዛን ሰዓት አለ ሄኖክም ያለ ሰው ነው። በዛን ሰዓት በሌላ ድርጅት ብጠቀም ችግር አለው ወይ ብዬ አስፈቅጄ ነው የምጠቀመው። እነሱ ባልሰሩበት ሰዓት ለምን የአመት በዓል ከስተመር ስለሚያዘኝ ጠይቂያቸው፣ እነሱን አስፈቅጄ በሌላ ካምፓኒ አደርሳለሁ። ግን እነሱ በጀመሩ ሰዓት እነሱ ኦርደር በጀመሩ ሰዓት ከጀመሩ ሰዓት ጀምሬ በሌላ ኦርደር ካምፓኒም ላደርስም አርሽም ፈቃደኛም አይደለም። ስምህን ይቅርታ ስለማላቀ ማስፈቀዱ ይሄ ሌላ ነገርን ነው የሚያስከትለው። ገባ ይሄ ንግግር። አስፈቅጄ ሙኒት ላውራ። ቤቲ ከይቅርታ ጋር ማለት ማስፈቀድ ሳይሆን እኛ ቀድመን አልነገርናችሁም ለበዓል ስለምንፈቀድ፣ ማለት እነሱ አስገድደውን አይደለም ኖ ኖ፣ እንድትረዱኝ የሚፈልገው አስገድደውን አይደለም። በኋላ በሌላ ደረሰ እንዳይባል እኛ መሀል የሆነ እንትን እንዳይፈጥር አሳውቂያቸው ነው እንጂ እነሱ ከልክለውኛ አይደለም። ይህን የከለከሉት በስማቸው ወይም ደግሞ ካርዳቸው እንዳይነካባቸው ነው የሚፈልግ ሳይሆን ኦርደርቅ ደረጅ በስርዓት እንዲደርስ እኛ ለበዓል ስለምናርፍ። ምክንያቱም በሌላ ካምፓኒ ስትልኩ ሙስሊሞች ስለሆኑ ለኢድ ይዘጋሉ አብዛኛው። እኛ ደግሞ በዓል ነው ኦርቶዶክስ ይበዛል እዚህ ጋር አበሾችም ነን አዲስ ዓመት ነው ስለምንዘጋ፣ ቀድሜ ነግር ያለው ከሶስት ቀን በፊት በሌላ ካምፓኒ ዳኩ በዚህ በዚህ ቀን አናወጣም። እንጂ እኛን እኮ እናንተ መብታችሁ ነው። እኛ ዘግተናል እና እናንተ ዝጉ ማለት የለብንም፣ አንችልም እንደዛ እሱን አላልኩም። ይህን ምኑጋ መሰለ፣ የፈለግኩት ምኑጋ መሰለ፣ ያሉትን በሌላ ኦርደር እያደረሱ ለሚለው ነገር ነው ማብራሪያ እንጂ እናንተ ከልክላችሁ በዛን ሰዓት እናንተ እኮ አቁማችኋል። እናንተ ለምንድነው ያቆማችሁ? ቀድማችሁ ነግራችሁናል። ለምሳሌ የነገራችሁ መቼ ነው? አመት በዓሉ ከመድረስ ከሶስት ቀን በፊት ነው የተነገረን። እስስል ትርጉሙን ይቀይረዋል። አስፈቅጄ ማለት ነው ነግረውናል። የአንድ ነገር ነግረውናል ከሶስት ቀን በፊት። እኛ የምናቆመው ከሰኞ ጀምሮ ሰኞ እለት ነው ለአዲስ ዓመት ለምሳሌ። ከሰኞ ጀምሮ ከሰኞ በኋላ ኦርደር አንቀበልም። እስከ ሰኞ ለማክሰኞ እንቀበላለን። አንድ ነገር ልጠይቅህ፣ ቤት እነሱ ጋር ኮንትራት ተፈራርመሃል ለምሳሌ አሁን አመት በዓል ጊዜ ዘጋን ያልበትን ተው ኖርማሊ ከእናንተ ጋር መስራት ፈልጋለሁ ስትላቸው ከእናንተ ውጭ እንትን አልጠቀምም ወይም መጠቀም አትችልም ያለ ሙኒት ኖ እዚህ ጋር ሙኒት እኛ በመነጋገር ያለነውን ነገር ነው እዚህ ጋር እያልኩሻለው የእኛን ቀረቤታ ለመናገር ነው ቀረቤታችን ተነጋግረን ይህና አለ እርስ በራሳችን ነው የምንወያየው ያለንን ቀረቤታ ነው እንዲነጋገር የፈለኩት እነሱ አታድርሱ እንደዚህ አታድርጉ በፍጹም ብለው የማያውቁም። ተነጋግረን የማናውቅም በዛ መንገድ። ግን እኔ ምንድን ነው እሱ ሄኒ፣ እንደዚህ እንደዚህ ነገር አለ። እንደ ቤተሰብ ነው እኔ ቀርቤ የማውራቸው። ይኸው ያለ ሰው ነው። ምናልባት ከዋቸው ለእኔ ሊናገር ይችላል። ሄጄ ነው ቤታቸው፣ ድረስ እስከ ቤታቸው ሄጄ ማታ ማታ አወራቸዋለሁ። ችግርም ካለ እነግረዋለሁ ለሄኒ። ጉድለታቸው እስቲ ይናገር ሄኒ። ምናልባት እዚህ ላይ አንተም ልታግዘኝ ትችላለህ። ምናልባት ይህን ነገር ያሉትን ነገሮች እኔ ከተናገብኩት ውስጥ ማለት ነው በእኛ ድርጅት ማለት ነው ምንም አይነት ስህተት የለውም። አንደኛ እንደ ፋሚሊ ሆ የምንሰራው እንደ ዘሪና እንደ ድሊቨሪ ሰጪና እንደ ነጋዴ አይደለም፣ እንደ ፋሚሊ ነው የምንሰራው። ምክንያቱም ቅሬታ ሲኖር አዘ ብራዘር አዘ ፋሚሊ ነው የምናወራው። ችግር ካለ ንገረን፣ ትነግረኛለህ። ኩብ ጊዜ የሹፌርም ችግር እንዲህ ሲኖር እንደዚህ ይቀረፋል። አሁን ደስተኛ ነህ በእኛ ደግሞ በእናንተ ላይ የምናየውን ስህተት ደግሞ እንደዚህ እንደዚህ አለ፣ በመነጋገር ነው የምንፈተው እንጂ ሌላ ክፋ ነገር ምንም ነገር የለም። በሌላ ካምፓኒ ኢቨን በእኛ ልብስ እያወጡ ባልትና በሌላ የሚልኩ አሉ። የእኛ መኪኖች ፍርጅ የላቸውም። የሚበላሽ እቃ አለ ሲሉ በፈቃደኝነት ያው ሰመረም አለ ዜጋ፣ የሚበላሽ እቃ ካለ በሌላ ላክ ተስማምተን ነው የሚልከው። ምክንያቱም እቃ እንዲበላሽበት ስለማንፈልግ አንፈልግ፣ መከልከል ማንችልም፣ እን አንችልም። እት ይቻላል፣ ማድረግ መጠቀም መብታቸው ነው፣ ይችላሉ። እኛም የማንችለው ምንድን ነው በሌላ ደሊቨሪ ልከው ኢቲኤች ደሊቨሪዎች እጣ መላክ ትተዋል ብለው አያውሩ ነው አሁን። የኔ ያለኝ ሀሳብ ያለኝ ጥያቄ እሱ ነው። ኢቲኤች ደሊቨሪዎች እጣውን ትተውታል ብለው በሌላ ደሊቨሪ አይላኩ፣ በቃ እንደዚህ ስለሆነ ወይም ዛሬ ስለማይ እንደዛ እያደረጉ ይላኩ ከፈለጉ። ከዛ በኋላ ግን በኢቲኤች ደሊቨሪ ስም አይላኩት በሌላ ካምፓኒ ሌላክ ነው ብለው ያሳውቋቸው እንጂ ለምን እንከለክላለን? መብታቸው ነው። በፈለጉት ካምፓኒ መጠቀም መብታቸው ነው። መሳቤ ልጨረስና ሙኒት ልጨረስ መሳቤ ሆኑ እና በዚህ አጋጣሚ ወልዴ እለት ለመናገር ከልቤ ላመሰግናችን የምፈልገውን የገሌሮኩ ተጠቃሚ ነኝ። አዎ ተጠቅም ያለ በቃ ምንም አራት ነጥብ ምንም የምንወሻቸው ነገር እንደዚህ እንደዚህ ምንነው ጠቅሞናል። አዎ ጠቅሞናል። ለምን እሱ ባዘጋጀው ኦርደራችን አይከነሰልብንም እየተጠቀምን ያለ ነው። ጠቅሞናልን ከዚህ በላይ የምንጠቀምን ይችላለን። ገባሽ ያለው ነገር ይሄ ነው። ምናልባት እኛ እንደ ቤቲ ሃበሻ እንደ ድርጅታችን በእናንተ ድርጅት ውስጥ የፈጠረው ኮሽታ ወይም ደግሞ ግልጽ ያኖርላችሁ ጥያቄ ካለ በህዝብ ፊት በህዝብ ፊት ው ግልጽ ነው። በህዝብ ፊት እንድትጠይቁ ያለ ነገር ካለ እንድትነግሩኝ ፈልጋለሁ። እንደ ድርጅቴ ማለት ነው። ችግርም ካለብኝ ጥፋትም ካለባቸው ምናልባት ከእኔ ሰራተኞች፣ እንደ ሰራተኞች ምናልባት ሰራተኞች ውስጥም ችግር ካለ እኔ እንደ ቤቲ ሃበሻ እንደ ባለ ድርጅቱ እንድትጠይቁኝ ነው የምፈልገው፣ መጀመሪያ ማለት ነው ቤች ደሊቨሪ ኤሌክትሞን ወልዴ ማለት ነው። እንደ ድርጅታችን ጥያቄ ካላችሁ ጥያቄያችን እቀበላለሁ፣ ከሌላችሁ ከልብ አመሰግናለሁ። በእኔ በኩል ምንም ባት አላገኘውም ጥያቄ የሚሆነ እናመሰግናለን። ቤቲ ሃበሻ እናመሰግናለን። ዛሬ ውይይቱ ስለ ኢቲኤች ደሊቨሪ ነው። አንተ አመስግነሃል፣ የተደረገለትንም ደግሞ የሚመሰክር መልካም ሰው ነው። እናመሰግናለን። አሁን ሰመረነህ መሰለኝ አደለን ልናገር ያልከው እኔ ተደውለልኝ ነው። እንዳጋጣሚ ኢትዮጵያ ነኝ ያለሁት። ተደውለልኝ ነው የተጠራ ነው የተባልኩትና የተጠራሁት ዋናው ምክንያት ዳክ መጀመሪያ፣ ከዛ በኋላ ደግሞ ስለ አስተያየት እንዲቀጥል ደስ ይለኛል። እዚህ ጋር ስለ ወንድማችን ድርጅት ኤቲኤች ዴሊቨሪ ማመስገንም ወይም መስጠት የምትፈልገው አስተያየት ካለ ከእነሱ ጋር አብረህ የምትሰራ ከሆነ የገጠመህ ነገር ካለ ለድርጅቱ እድገትም ሆነ ለስራው መስተካከል ያለህን አስተያየት እንድትሰጥ የሚታረም ወይም ደግሞ እንዲቀጥልበት የምትፈልገውን ነገር እንድትነግር ነው። ወ ወንድማማች ምክክር ነው፣ ክስ አይደለም፣ እንትን አይደለም። ምክክር ነው፣ ውይይት ነው። እሺ። አመሰግናለሁ። የመጀመሪያ ጊዜ ነው ሚዲያ ላይ እንደዚህ ወጥቼ የማወራው። እና ምስለ ኢቴኤስ አወራ መጀመሪያ በጣም አመሰግናለሁ። በጣም አመሰግናለሁ። ያው የቅድም እንዳሉ ወንድም ሄነኩም በቅርበት እናወራለን። ከነኳ ብቻ ሳይሆን ከመላው ውስታፉ ጋር በደንብ እኔ በደንብ ነው የማወራው። በደንብ ቀርቤ ነው እንደወንድም ሚያስተናግ እንደወንድማቸውን የሚያስተናግ እንደ ወንድም ተስተናግ ነው ሞጣ ከዛ ቤ እና ምንድን ነው መጀመሪያ አካባቢ ወደ አዲስ አመት ነሐሴ አካባቢ ብራንች ወደ ሳውዲ እና ወደ ኢትዮጵያ አዳዲስ ብራንቾች እየከፈትኩ ነበረ እና በዛ ጊዜ ብራንቾችን በከፈትኩበት ሰዓት በጣም በታስፈልገኝ ነበረ እና ኢትዮች ደግሞ በዛን ጊዜ ብር ትንሽ የሰባት ቀን ስድስት ቀን አስር ቀን ይዘገይ ነበረ። ይህን ደግሞ በአካል ሄጄ ሄና ለ እዚጋ ሀና አለች። በአካል ሄጄ አውርቻቸው እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ብያቸው ያለውን ነገር እንግዲህ ሲስተሙ ከአስራ አምስት ቀን በኋላ ከሃያ ቀን በኋላ እናስተካክለዋለን፣ አሁን ግን ማገዝ የምንችለውን ናግዛለን ብሎ ከዛ በኋላ በቃ ብር በምፈልግበት ሰዓት ለሀና እየደወልኩ ሀናም ትኖራለች፣ በእርግጥ ሄኖኩም አለ። ለሀናም እየደወልኩ ለሄኖኩም እየጠየቁ ብር በምፈልግበት ሰዓት ሂሳብ ሳይሰራ ብር ወስዳለሁ። ከዛ ከሂሳቡ ተቀናሽ ይደረጋል ማለት ነው። ያን ችግሬ ከተናገርኩ በኋላ ከዛ ውጭ ቤቴች ደርቢ ቅሬታ የለኝም። ይህም እንደ ቅሬታ ሳይሆን የራሴ የነበረኝ ብኝ ችግር፣ በዛን ሰዓት አዳዲስ ብራንቾች በሁለቱም እየከፈትኩ ስለነበረ ለዛ ብር ያስፈልገኝ ስለነበረ በአካል ሄጄ ነው የጠየቅኳቸው እንጂ በጎን ማንም ወደዛ ወደዚህ የሚል ሰው የለም በእኔ ድርጅት ውስጥ አብዛኛው ጊዜ ደግሞ ሲሄድም እንዲያውም ነገራቸው አሉ ይሄናለ በአከራሴ ነው ህጂ የማገኛቸው የነበረው እና በአጭሩ ይሄ ነው ያለው። በጣም አመሰግናለሁ። ኢቴች ከመጣ በኋላ ኦፍኮርስ አውትካሜ ላይ በደንብ ነበረው ለውጥ ይታወቃል። ማንም ማለት የሚታወቅ ነገር ነው። ልጆቹ ለእጣሙ ብሎ ከእጣሙ ውጭ ጥሩ ነገር ይዤ ስለምወጣ እግዚአብሔር ይመስገን ያንን ያዝዙኛል እጣውም በዛው እግረ መንገዳቸው ስለሆነ ከነቤት እንዲያውም ሁለት ልጆች የደረሳቸው አሉ። ሀያ አምስት ሀያ አምስት ድርሃም። ስለዚህ በአጭሩ ከኢቲኤች ጋር በደንብ ተግባብቼ ነው የምሰራው ልል ወዳለሁ። ከዛ ውጭ ቅድም ሄና ጥቆም አድርጎ ነበረ ባልትላዎች አሁን ለምሳሌ ይሄ ቅቤ ነገር ወይ አንዳንድ ነገሮች የሚበላሹ ነገሮችን በሌላ ደሊቨሪ ነው ምልከው ምክንያቱም ያገኘሁት ሰአት ላይ ይህንን እናንተ እንትን ስለሌላችሁ ፍሪጅ ስለሌላችሁ ሊበላሽብኝ ስለሚችል በሌላ እየላኩት ነው ነው ያልኩት በግልጽ ሄኖክ ግን ቅድም ተናግረዋል። ስለዚህ በአጭሩ እስካሁን ባለው ነገር እጅግ በጣም ደስተኛ እኔ። ከዚህ በኋላ ደግሞ በተሻለ መንገድ አፕሊኬሽን ተሰርቶ እኛ ራሳችን የምንቆጣጠርበት ነገር ተፈጥሮልን በደንብ በምንሰራበት ነገር እንደሚሆን ተስፋ አደርጋለሁ። ሌላ የምትጠይቁኝ ጥያቄ ካለ ሳልወጣ ልጨርስ። እዚህ ኢትዮጵያ ስለመስሻ ነው ትንሽ አስቀድሜ ያውሩኝ ያልኳቸው። ይቅርታ ወጣ ወልድ የምትለው ነገር አለ። እንግዲህ አመስጋኞቹ ብቅ ብቅ ብለዋል እንደ ወቃሾች ያለ ነው እኔ እነግርህ ያለው እንደ መብረቅ መተ ነው። ሁሉንም የቀመስከው ቻለው አመጣጥህ ነው ብዬ አለው ስለዚህ